ስለዚህ የዘላለምን ጉዳይ እየተከታተልኩ ነው ያለሁት። አንቺ ደግሞ ምን እንዳደረግሽው የምታውቂው ነገር ነው። በቀጥታ ዘላለምን እንድታገናኝን ወይም ደግሞ ያለበትን ቦታ እንድትጠቁሚ እንፈልጋለን። ማንነትሽን እናውቃለን። ይኸውልሽ፣ አሁን እንደ አዲስ አይደለም ማወራሽ። የሰው ሕይወት አተርፋለሁ ብለሽ የራስን ሕይወት እንዳታጪ፣ እንዳትሞክሪው፣ እንዳታስቢው። እኛ ላይ ምንም ስልጣን የለሽም ሲጀመር ስሚን። እስኪ የት ነው ያለ ነው? የት ነው ያለ ነው? የት ነው ያለ ነው? ምንድነው የለበስነው? ምንድነው ምንድነው የምታወሪው? ስልጣንም መብትም አለን እኛ፣ ጓደኛችንን እኮ ነው እንዲያረግሽው። ኧረ ቀለድሽ በጣም እኛ ላይ ይኸውልሽ፣ ስሚ፣ እሱ ምናልባት እምነት ጎድሎት ሊሆን ይችላል። እኛ ላይ ግን ምንም አይነት ስልጣን የለሽም። የዘላለም እንደዛ መሆን እንደ ጅብ ጮሆ የዘላለም መጥፋት ደግሞ አሁን ነገሩን ወደ ከባድ ሁኔታ ነው የሄደ። እንዳለ ነው እንደ ጅብ ተለወጠ አልከኝ እንደ ጅብ ጮኸ፣ ሮጠ። ከዛ በኋላ አላገኛችሁትም ነው ወይስ እቤት ገብቶ ነበር ከዛ ቪዲዮ በኋላ? አብሮ አብሮ ጡራሱ እንደ ጅብ እኮ ነው የሮጠው፣ ገደል ለገደል መንገድ ተለከፈበት። አለካከፍ ጥሩ አልነበረም። በጌታ ቅማሉን አላመጣም። ያን ሚስጠር ነግሮኛል። እኔ እኮ ከዘላለም በፊት እኔ ሞቼ ነበር፣ ወይ ደግሞ እራሴ ወንዝ ለወንዝ ስንከራተት ነበር። ያስተላል ክቡራትና ክቡራን የወርቀ ዘው ቤተሰቦች፣ ቤቲ በረከት ነኝ። እንግዲህ በእንደዚህ አይነት ስራ አልመጣም፣ ድጋሚ አልሰራም ይህንን ኬዝ ብዬ ነበር፣ ግን ደግሞ ወዳጃችን ዘላለም ያለበትን ሁኔታ ያው የምታውቁ ነው የሆነው። በተደጋጋሚ እናቱ ዘላለም ያለበትን ቦታ እንድፈልግላት፣ ያ የተፈጠረውን ነገር አይታችሁታል ቪዲዮን። ያ ነገር ከተፈጠረ በኋላ ወደ ቤቱ እንዳልተመለሰ ያለበትን ቦታ እንደማይታወቅ ነግረውኛል። ስለዚህ ያው እናት ስትጠይቅ አይጨከምም እና ቀጥታ ማድረግ የጀመርኩት ነገር ቢኖር የዘላለም ጋር ቅርበት ያላቸውን ሰዎች ማናገር ነው። ከዘላለም ጋር አብረው ካሜራ የሚሰሩለት ከካሜራ ጀርባ ፕሮዳክሽኑን ማኔጅ የሚያደርጉ በተለያዩ ጉዳይ የሚያግዙትን ሰዎች እያናገርኩኝ ስላለበት ሁኔታ ለማወቅ እየሞከርኩኝ ነው። ከዛም በተጨማሪ ደግሞ ወደ እንደዚህ አይነት ነገር እንዲቀየር እንዲለከፍ ያደረገችው ሴትዮዋንም ለማግኘት እሞክራለሁ። በእርግጥ ትንሽ ነገሩ ያስፈራል ምናምን ነገር ግን ደግሞ እኔ ካለኝ ልምድ በመነሳት እንደገና ካለኝም እምነት በመነሳት አሁን እየሆነ ያለውን ነገር አልፈራም። ዋናው እምነት ስለሆነ ማለት ነው። ያው የሚፈሩት ላይ ጉልበት እንዳለ ሁላችንም እናቃለን። ምናልባት ወዳጃችን ዘላለምም ከልቡ ሳያምንበት ቀርቶ ይህን ነገር ወይም እምነት ጎሎት ነው ሊሆን የምንችለው ብዬ አስባለሁ እንጂ በእንደዚህ አይነት ሁኔታ ያው መፍረድ ከባድ ስለሆነ ማለት ነው። ሆኖም ቀረ ግን እስኪ ዛሬ የማናግረው ሰው ከእሱ ጋር በጣም ቅርበት ያለው ሰው፣ ከካሜራ ጀርባ በብዙ ነገር ይረዳው የነበረ፣ ይሄ ነገርም ሲፈጠር በቦታው የነበረ ሰው ነው። ስለዚህ እሱን ሄጃ ያገኘውና የሚሰጠኝን መልስ ወደ እናንተ የማቀርብ ይሆናል። ካሜራ ማንንም ለማናገር ሞክራለሁ። ሁሉም እንግዲህ በቅደም ተከተላቸው አናግራለሁ። ጠፋ ወደተባለበት ወይም ወዳበደበትም ቦታ፣ ወደ ጅብነት ወደተቀየረበት ቦታ ሄጄ የምፈልገው ይሆናል ማለት ነው አብራችሁ ክብራትና ክብራን ውድ ተመልካቾች እንግዲህ የዘላለመን ጓደኛ አግኝቸዋለሁኝ። እስኪ ቶሎ ያው ጉዳዩ መታወቅ ስላለበት እና አንዳንድ ማወቅ ያለብኝን ነገር ማወቅ ስላለብኝ በጊዜው ተፈጥሮ ስለነበረው ነገር ቶሎ ቶሎ ንገረኝ። እሺ፣ እንግዲህ ያው ማለት ትንሽ ከበድ ያለ ነው እንደሰማሁ ነው። እንግዲህ እኔም አንተን እንግዲህ ለማግኘት እንኳን ስንት ነገር ነው ያው ዘላለም ማለት በጣም ለእኔ ምርጥ ጓደኛዬ ነው ወንድሜ ይበለው እና የነበረው ኬዝ ትንሽ ከበድ ይላል። ከዚህ በፊት እንደነገርኩህ ነው ማለት መጀመሪያ ቅድም እያወራ ነበር እና እኔ እያስጠነቀቁት ነበር። ከባድ ሁኔታ ነው እና ለየት ያለ ነገር ነበር። እኔ የሱ ቻናልም ተከታይም ነኝ አድናቂውም ነኝ። በጣም ማለት ብዙ ነገር ነው ለኔ፣ እሱ አስተማሪ ነው። ገባህ አይደለ? እና የነበረው ያ ኬዝ፣ ያን ኬዝ ሲነግረኝ ስላለበት ሁኔታ ከባድ ነበር። ይቅርብህ። ይህ ያ ልጁን የሚገርምህ ልጁን ራሱ አውቀዋለሁ። እሱ ያ ስለዛ ስለ ጅብ ምናምን እንደዛ እንትን ሆኖ የነበረው ኬዝ በቃ ያን ልጁ ራሱ የዛ ልጅ ነው እንጂ እያሳሰበ እየነበረው የዘላለም እንደዚህ ጉዳት ላይ እንደዚህ ይሆናል። መጥፋቱ ያው እንዳየሁ ነው። እንግዲህ ስንት ነገር ትናንት እንደዛ ስንለፋ ያልሄድንበት ቦታ የለም። አላወቋም ተመልካቾችም ሲጠፋ በተደጋጋሚ እየጠየቁኝ ነበር። ዘላለም እንዴት ሆነ እየተከታተላችሁ ነ ወይ እያሉን ነበረ። እናንተ ግን ከኔጋም ከመገናኘታችን በፊት ቦታው ላይ ሄዳችሁ ትፈልጉት እንደነበር አውቃለሁኝ። አሁን አጋጣሚ ከኔጋ ስለተገናኘም ከኔጋም ፍለጋውን እንቀጥላለን አይለ ፍለጋውን እንቀጥላለን። ሲቀጥል ደግሞ ይሄ ኬዝ ቀላል ነገር አይደለም። እንደነገርኩ የዚህ ልጅ ህይወት ያለበት ሁኔታ በጣም ከባድ ነው። እኔ በትክክል ያለውን እንደ ጅብ ሲጮህ ነበረ አይደለም። ቆይ ማወቅ የፈለግኩት አንድ ነገር አለ። ቪዲዮ ያው ተለቋል፣ ተለቋል አይቼዋለሁ። ግን እውነት እንደ ጅብ እንደዚያ፣ እንደ ጅብ እንደ ጅብ ትላለህ። እኔ እኮ እኔ ልጁን ደግሞ ከዚህ በፊት እኳን ነው ያቆናለሁ። ያ ነገር ነው እና በቃ ይህን ያክል ስለ ሰውን እንዴት ሰው በሰው ላይ ምን አይነት ጭካኔ ነው የሚለው ነገር ይሄ የሆነ የሆነ ኬዝ አለበት ምናምን የሚለው ነገር የዘላለም እንደዛ መሆኑ እንደ ጅብ ጮሆ ካልጁ አልፎ ነው እንግዲህ እንደነገርኩ ነው። ይህ የዚህ ልጅ ጉዳይ ነበር እንደዛ ሲነገር እንዳልነበር፣ የዘላለም መጥፋት ደግሞ አሁን ነገሩን ወደ ከባድ ሁኔታ ላይ እየሄደ እንዳለ ነው እንግዲህ ምነግርህ ነው። አንዴ ቆይ፣ አንዴ አንዴ ያዛ መጥፋት እንደ ጅብ ተለወጠ፣ አልከኝ። እንደ ጅብ ጮኸ፣ ሮጠ። ከዛ በኋላ አላገኛችሁትም ነው ወይስ፣ በቃ እቤት ገብቶ ነበር? ከዛ ቪዲዮ በኋላ፣ ከዛ ቪዲዮ በኋላ፣ ይኸውልህ እንግዲህ ምንድነው፣ ሁለቱ ይሄ የእንደ ጅብ ጮኸ የተባለው እነሱ ዘላለም አሁን ነው ጥሩስ። እንደ ጅብ እኮ የሮጠው ጎደለ ገደል ታው፣ ምን ነው በቃ፣ ምን ነው ንገር እንዴ በቃ። እኔ ለማውራት ራሱ እኔ ይከብደኛል። አንተ በቦታው ይዘን ምን ትሰራ ነበረ? እኔ አሁን ያን ለመወሰን ያን ለመወሰን ለእኔ በጣም ከባድ ሁኔታ ነው። ማለት እኔ እስከ መጨረሻው አሁንም ምነግርህ ነገር ምንድን ነው እንግዲህ አንተም አለህ ሁኔታዎችን እንግዲህ የሰው ልጅ ምንድነው ድር ቢያብር አንበሳ ያስር ይባላል። ከእናም አባባሉና የሰው ልጅ ከተባበረ ምንም ነገር ማድረግ ይችላል፣ ምንም ነገር መገንባት ይችላለን። ስለዚህ አሁንም ቢሆን እያንዳንዱን ነገሮች መረጃ ተከታትለን እንግዲህ አሁንም እንደነገርኩ ወደዛም ሂደን ያየውበትም ቦታ ምንም ወደ ጫካ ምናምን እንደነገርኩ ያልሄድንበት ቦታ አለና እነዛን ነገሮች ለማሰስ ነው። ስለዚህ ያንን ነገር ሂደን እስከ መጨረሻው ድረስ እንግዲህ እንዳየሆነው እኔም የራሴ ቻናሉ አለኝ፣ እና በቃ ይሄ ነገር እንዴት ማለት፣ በእኔ ቦታ ቢሆንስ? ያ ነገር ነገ የሚደርስብህ ነገር ነው ምናምን እና አንዳንዴ ወደኋላ ዙረህ ማየት አለብህ፣ ነገ የሚመጣብህን በራሴ ላይ ሰው ለሰው የሚያዝ ነው። ችግርን ያየ ሰው ስትጎዳ ስትጎዳ፣ ደግሞ እሱን ነው ምልህ፣ በቃ እሱን ነው ምልህ እና እንደምንም ያሉበትን ሁኔታ የደረሰበትን ሁኔታ እስከ መጨረሻ ድረስ የሚገርምህ ከባድ ነው። ማለት እንግዲህ ከአንተ በተሻለ አውቅ እንትን ብያለሁ እና ማዘሩ ስልክ ጋር እያወሩ ምናምን እንደነበር ከዛ ደግሞ ብዙ ነገር ለማውራትም እንደው ግ ያው እሱማ ግዴታ ነው ማወቅ አለበት። አዎ ልክ ነህ እና ይመስለኛል ኬዝ በዛ በታመመው ልጅ ይሄ ወደ ጂም ምናምን በተባለው ልጅ ከዛ ኬዝ ጋር በተያያዘ ይመስለኛል። አዎ ሴትዮዋ ነች የቀየረችው። ሞቶ ኦልሬዲ አውቅ ያለውኝ አውቂያለሁኝ እኮ። ገባህ አይደለ? ሴትዮዋ የምታደርገውን ነገር አድርጋ ቀየረችው። የመጀመሪያው እንደዚህ አይነት ስራ ሲሰራ ያው ላንተም ይሆናል ብዬ ነው ይሄንን ምናገር። ምናልባት የኔን ቪዲዮ ቻይታቸው ከነበረ በጣም ብዙ አይነት ሙከራዎች ነው እያረጉብኝ የነበረው። አንድ ያፈር ሲበትኑብኝ ነበር። አንድ ጊዜ ደግሞ የሆነ በውሃ ባቱ ሲበትን ነበር። እምነት ያስፈልጋል። ይህ መንፈሳዊ ነገር ነው። ገባህ አይደለም? ትልቅ የሆነ እምነት ከሌለ መሞከርም የለብንም ኦልሬዲ። እሱ ግን ይሄ በቅንነት ሰዎችን ለማገዝ ካለው ፍላጎት የተነሳ ነው ዘሎ እዚህ ነገር ውስጥ የገባው ገባህ? ሶ አሁን እንዴት ልንረዳው እና ልናገኘው እንችላለን፣ ነው የበለጠ እኔ እናንተን ሊያሳስብ የሚገባው እሱ ነው። ልክ ነው። ምንድን ነው እንደዚህ አሁን እንደምናስበው ቀልል አድርገን እንትን ልንለው አልችልም። ያው ፕሮሰስ አለው። እንዴት ማግኘት አለብን፣ በምንም ቦታ ነው መሄድ ያለብን፣ ምናም የሚለውን ነገር ባለው ሁኔታ መረጃም እንግዲህ እኔ እያጠያየቁ ነው ያለሁት። ሲቀጥል እንግዲህ ኬዙ በሴትዮዋ በዛች በታመመውልሽም እንደሆነ ነው እንግዲህ ማለት አንዳንድ ነገሮችን ምሳይ ልጁም እንደዛ እንግዲህ የነበረበትን ኬዝ እንግዲህ ወደ እጅ እንደዛ የሆነበት ምክንያት እንግዲህ ወደኋላ መቼም መመለሱ ተገቢ አይደለም። ግን ብዙ ማለት ሲሰቃይ የኖረ ልጅ ለእናቱ መኖር የሚችል ሰው፣ እናቱን ማስተዳደር የሚችል ሰው፣ በውጭ ሀገር ሄዶ ብዙ ነገር የሆነ ማለት መሰናክሎችን ያሳለፈ ሰው ነው እና እንግዲህ እሱም ያንን ታሪክም ያንን ነገር እየነገረ የነበር ዘላለም ይሄ ነገር ደግሞ በእሱ ቦታ ድጋሚ ተመልሶ የእሱ መጥፋት እንግዲህ የት እንዳለ አይታወቅም። ተጎድቶ የሚሆን አይታወቅም። እንግዲህ ወደ ጅብስ ተቀይሮስ ቢሆን እንግዲህ አናውቅም። ስለማ እኔ እኮ አሁን ተቀይሯል የሚለው ነገርማ እኔ እያሳመነኝ ነው። ምክንያቱም ቪዲዮ ላይ አየሁት። ገባህ አይደል? አካሄዱ እንትኑ ይሄ ተለከፈበት አለካከፍ ጥሩ አልነበረም። ገባህ አይደለም? መጀመሪያ በልቡ እምነት አልነበረም። ኦኬ እሺ ጎደለ፣ ግን ይሄ ልጅ አሁን ተቀየረ ምናምን አሯሯጡ ነው። አይቶ አንዴ እኔ በጣም በቃ ታሪክ ነው። በቦታው ስለነበረ አንቴ የበለጠ በቃ ነው እኮ ስለያየው እኮ ነው። የሚገርም መከታተል፣ በጣም በጣም የደነገጥኩት ነው ታውቃለህ። ስለዚህ አሁን እስኪ ስላለው ነገር እኔ አሁን እንግዲህ አንተ ጋር እስኪ ይሄ አይዲያ አለኝ የምትለኝ ማለት እንደነገርኩህ ነው፣ ወደ ልጅቷ ያለውን ነገር ማውራት እንችል ይሆን ሚለውንም ነገር ሲሴትዮ እንግዲህ እንደነገርኩ ነው እናትየዋ ደውላ አዎ። እና ለእናቷ ምንድነው የሆነ ነገር ይዘልና ይሄ ምንድነው እንትን ይሄ ቅማል ነው ምናምን በቃ በጣም ያስደነግጣል። በጣም በቃ ስለ ለማውራት ራሱ ነው ግራ ነው የሚያጋባ እንዲድን ነው ቅማል ይዘህና የተባለ ነገር ማለት ያህ ነገር መነሻ በምንድን ነው እንግዲህ ምንድነው ይሄ መተት ምናምን የሚባል ነገር ነው። ይሄ መተት ማለት እንግዲህ ብዙ ጊዜ ሰዎች ለሀብት ለምንም ለምንም የቤት ጣጣ ነው። እና ያ ነገር እኔ ይከብደኛል ማለት እንደ አንድ ባለሙያ ያን ነገር ኬዝ ላይ መድረስ ውጤታማ ውጤትን ለማምጣት ምናምን ጥረው ነገር ያስደስታል ግን ከመነሻው ያን ነገር ከጅምሩ ልታቆማቸው ማትችላቸው ነገር አለ። አንዳንዴ በቤት የሚመጣ ነገር ነውና ይሄ ከቤት አቤት ተቃጣ ብዙ ሰዎች ዘፍቀውበት ከዛ ነገር ለመውጣት የሚ ለመውጣት ለመዳን የሚቸገሩበት ነገር ነውና ብዙ ጊዜ ይሄ አሁን መፍትሄ ለማምጣት ብለ ነገሮችን ወደ ውጤተኛ የጀመርነውን ነገርም እንደነገርኩ ሳምጣን አላመጣም ያን ሚስጥር ነግሮኛል። እና ከዛ በኋላ ነው እንግዲህ የምሽት ኦልሞስት እንደዛ ባለኝ ዲስ ጋር አልተገናኘንም ስምንት ሰዓት ነው ዘጠኝ ሰዓት ነበር እያወራን የነበረው። ከዛ በኋላ ሄሊስ ስልኩም አይሰራም ስደውልም፣ ምንም በቃ መረጃ ምንም የለም ፍንጭ የለም ምንም ነገር በቃ ካሜራማኑ፣ ስለታ ካሜራማኑ፣ አዎ እሱንም ለማግኘት ሞክሬያለሁ፣ ግን እስኪ እሱን እንግዲህ ወደፊት ነው የምናየው። ትንሽ እሱ ላይም ጉዳት የደረሰ ይመስለኛል አይ ቲንክ። ምክንያቱም ያንንም እያሯሯጠው በነበረ ሰዓት ላይ እሱም የሆነ ነገር እኔ ይመስለኛል ምናልባት የሆን ነክሶት ምናምን የሆነ ነገር ተላልፎት የሆን ብዬም አስባለ ካሜራ ማኑ ላይ ካሜራ ማኑ ላይ ምክንያቱም ይሄ አንዳንዴ በደም ስር በደም ውስጥ ነው መሰለኝ እንትን የሚለው ከእንግዲህ ጥርሱ እንትን ካለ ይሄ እንደ ቫምፓየር እንትን እንደሚልና ባንዱ ከአንዱ አንዱ እንደሚተላለፍ አይነት ነገር ነውና ትንሽ ፍራቻም አለኝ። ትክክለኛ ነገር ግን እስክንደርስ፣ እስኪ ምን ምን እናድርግ? እስኪ አሁን መጀመሪያ ያለ ክትትል ነው ሴትዮዋን ባገኛት እንዳልከው፣ ባከ ተፈራታል። አንተም እንደሱ እንግዲህ መፍራቱማ አይቀርም ግን እኔ አልፋ ስልህ ያው መቼም አይናይቶ ይፈርዳል ነው የሚባለውና በሰው ላይ ፍርድ ቀላል አለ። ለምን? አዎ እንግዲህ ግዴታ ነው አሁን አንዳንዴ ቀድመ የምትጠነቀቀው ነገር አለ ያው ቢሆንም ግን እኛ ደግሞ የሰው ሕይወትን ማዳን እስካለብን ድረስ ከመጨረሻ ድረስ መፋለም እስካለብን ድረስ እንሄዳለን። ግን ይህንን አማራጭ ብንሞክር እስኪ እዛ ስልክ ምናምን እያለኝ ስለነበር ምን ምናድርግ? እሺ እሷ ጋር እንደውልላታለን። የተባለው ቦታ ላይ ደስታ፣ አንተ ብቻ እንፈልገዋል። አብረን ሄደን ደግሞ እንፈልግ፣ ካሜራማኑን እናግኘው፣ እናነጋግረው በጊዜው ተፈጥሮ ስለነበረ ሁኔታ ያው በዚህ ነገር ላይ የተወሰነ ልምድም ስላለኝ እኔ ምን ተፈጥሮ እንደነበር ካወቅ የት ሊሄድ እንደሚችል አውቃለሁ። እንደገናም ደግሞ እኔ የማውቃቸውን በእንደዚህ አይነት ይሄ የሰው ጅብ ተብለው የሚታሰቡ መተተኞች፣ ቡዳዎች ስለማውቃቸው የት ሊሄድ እንደሚችል ቢያንስ እነሱ ይጠቁሙኛል። ገባህ አይደለም? ስለዚህ አለበት የተባለ ቦታ ላይ ሄደን እንፈልገዋለን፣ ካሜራማኑንም እንጠይቀዋለን። ገባ ይሄ አፈር ወይ ደግሞ እንትን አድርጋበት አደንዝዛው ምና ምናምን ከሆነ የደነዘዙ ሰዎች የሚሄዱበት ቦታ አለ። ባይዘው የሚሄዱበት ቦታ ቀጥ ብለው ይሄ ግብርና የሚገበሩበት ጫካ ነገር አለ እና ቀጥሎ እዛ ሊሄድ ይችላል። ዘላለምን አየ ኮንተናል። እንዴት ነው? ማታም ነው አለማመን አይደለም ይሄ ነገር በየቤቱ በየአደባባዩ የሚታወቅ ሚስጥር ነው። የአደባባዩ ሚስጠት ታቃላ የአደባባዩ ሚስጥር ነው። ሁሉም ሰው ያያል። እንዲ አንተ በአይኑ ብቻ አይቶ በላው ቡዳ ነው። በአይኑ አይቶ ሰው በላ ሲባል አታ ትፋለት ይባላሉ። ብዙ ሰዎች በነገር ላይ ልክ እንዳንተ አና ምንም ይላሉ። ልክ ደግሞ ሰው ላይ ከደረሰ በኋላ ደግሞ አይኑሯቸው ለማመንም ላለማመንም ይቸገራል። ገባ አይደለ። አሁን ግን ኦሬዲ ያለውን ነገር ጓደኛችን ላይ ደርሷል። ነገ ደግሞ በእኛ ላይ እንዳይደርስ ያው ሰውን ስናደን እኛም ራሳችን እንዳንጎዳ አድርገን ተስማስቡ። እስኪ ስልክ ስልክ እንደውልና አሁን ምን አሁን ምስል እንዴት ነው? ወደ ልጅቷ ነው እንደውል? ሴትዮዋ ጋር ስደውለኝ እኔ ምንም ነገር እኔ አልፈራም። ባይዘው የለ ፍርሃት ሳይሆን ማመን እኮ ነው ገባህ አይደለ? አዎ በእርግጥ ልክ እኮ ነህ። ያው ሰይጣንም ሲያምኑለት ነው። ኦፍኮርስ የሚያምኑት እንድች ስልጣንና ኃይል ያለው የሚያምኑት ላይ ብቻ ነው። እንደዛ ማ ባይሆን እኔ ድሮ እኔ እኮ ከዘላለም በፊት እኔ ሞቼ ነበርኩ፣ ወይ ደግሞ ራሴ ወንዝ ለወንዝ ስንከራተት ነበር የምገኘው። ስለዚህ አሁን ሴትዮዋ ጋር እንደውልላት የምትለውን እንስማ፣ ምን እንዳደረገችው የት እንዳለ። ምክንያቱም እሷ ከበላችው እሷ ነች የምታውቀው የት እንዳለ ገባ። እሷ ታውቃለች በቃ እሷ በአንድ ድምፅ ወይ በሆነ ነገር ያለበት ቦታ ልጠቁመ ወይ ደግሞ ና ካለችው ታዟት ሊመጣ ይችላል። ስለዚህ እሷ እና በቁጥጥር ስር ነውቁጥጥር ስር ነው እሷ እሷ እሷ ነች የበላችው እሷ በልተዋለች። በቃ የበላችው እሷ ነች፣ የለከፈችው እሷ ነች ልትጠራውም እንዳትገኝም ጥፋ ልትለውም ትችላለች። በመንፈስ ይጓባሉ መንፈስ አስገብታበታለች እዚህ ልጅ ላይ ስለዚህ ይህንን ልጅ ግዴታ ማዳን አለብን። ስለዚህ ስልክ እንደውልለህ። የሚገርም ነው እንግዲህ እንደ ተከታተላችሁት ነው የዚህ ጓደኛው ስልክ ሊያመጣልኝ ሄደው።

እኔ በረከት ቤኪ እባላለሁ። ከሚዲያ ነው ምደውልልሽ። የፈለግኩትን አንድ ወዳጅ ጓደኛዬ ነበረ ዘላለም፣ ታውቂዋለሽ አይደለም? አዎ ዘላለም። ስለዚህ የዘላለምን ጉዳይ እየተከታተልኩ ነው ያለሁት። አንቺ ደግሞ ምን እንዳደረግሽው የምታውቂው ነገር ነው። በቀጥታ ዘላለምን እንድታገናኝን ወይም ደግሞ ያለበትን ቦታ እንድትጠቁሚን እንፈልጋለን። ማንነትሽን እናውቃለን። ይኸውልሽ? አሁን እንደ አዲስ አይደለም ማውራሽ። ማን ስለሆናችሁ አይደለም አሁን። ይኸውልሽ አዳምጪን፣ አዳምጭን። ይኸውልሽ እና ታዳምጪን አሁን ይኸውልሽ ያለው ኬዝ ትንሽ ከበድ ያለ ነው። የሰው ስሚን ይኸውልሽ አይደለም አዳምጭን። እኛ ላይ ሲጀመር ይኸውልሽ ልታስፈራሪን እኛን አትሞክሪ። ሞክሪ እኛ ምን ልታደርጊ ነው? ምን ታረጊ ያለሽ? ምን ታረጊ ያለሽ? አረ ቀለድሽ በጣም እኛ ላይ ይኸውልሽ። ስሚ፣ እሱ ምናልባት እምነት ጎድሎት ሊሆን ይችላል። እኛ ላይ ግን ምንም አይነት ስልጣን የለሽም። አዎ አንደኛ ነገር አሁን ይኸውልሽ ስሚን ይሄ ይሄ ሰው እንግዲህ እኛ ባይናችን እያየን ከአይናችን ሲለይ በጣም ከባድ ሁኔታ ነው እና ነገ ነገ ገና ብዙ ነገር አሁን አንችን እስከ መጨረሻ ድረስም ስለማንለቅሽ ያለበትን ሁኔታ በደንብ አስረጅን፣ እና እኛም ደግሞ። ሁኔታዎችን ተረድተን እኛ አንቺ ላይ ጉዳት ለማድረስ ምናምን አይደለም። ወይም እያስፈራራን ጉዳትም እናደርስባት እንችላለን እንጂ ለምን አናደርስብሽም? ልክ ነው። ስልጣንም መብትም አለን። እኛ ጓደኛችንን እኮ ነው እንዲያረግሽው ምን ምን ምን የሰው ሕይወት አተርፋለሁ ብለህ የራስን ሕይወት እንዳታጣ። እንዳትሞክሪው፣ እንዳታስቢው። እኛ ላይ ምንም ስልጣን የለሽም። አንቺ ደግሞ ማን ቢሉሽ፣ አስፈራሪታ፣ እኛ እንለቅሽም። ባይሆን ያለሽበትን ቦታ እናውቃለን እኮ እኛም። ይኸውልሽ ከዚህ በፊት አዳምጭን፣ አዳምጭን፣ ይኸውልሽ ሲጀ ይኸውልሽ ይኸውልሽ፣ አስማተኛዋ አዳም ጭን የምንልሽን ነገር አዳም ጭን ይኸውልሽ ማንም መቼም አናምንም። ደግሞ ማን ይሉሽ አስማተኛ ነሽ? አዳምጭን ጭን፣ ይኸውልሽ ይሄ ዝም ብለሽ እንትን የምትይውን ነገር ተይው። እና ልጁ ከዚህ በፊት የነበረውን ልጅ እንደዛ ሲሰቃይ የነበረውን ሰምተናል አይተናል ባይናችን። ያም ሆኖ ከዛም አልፎ ሰሜን አዳምጭን።

እኛ ጓደኛችንን ሳትለቂልን የመጀመሪያው ነገር አርፈን ቁጭ አንልም። እኛ ብቻ አይደለንም፣ ይኸውልሽ፣ በጣም የሚወዱት ቤተሰቦች አሉት፣ እናት አለው። እባክሽን እየለመንሽ ነው ያለ ነው። ኧረ ምን ትለምናት አለች። ኧረ በእናትሽ ያለበትን ሁኔታ ነገር ንገሪኝ፣ የት ነው ያለው? እኛ እኮ እንደርስበታለን። ችግር የለውም እንደርስበታለን። ይኸውልሽ ምንም እንደማታመጭ ልንገርሽ አሁን አስጠንቅቄ፣ በኋላ ላይ በህይወትሽ ላይ ለሚመጣው ነገር ተጠያቂ አይደለንም እኛ። አይ ተጠያቂም አይደላችሁ ምንም ማይመለከታችሁ ነገር ገብታችሁ ነው ያቦካችሁ። እሺ፣ እሺ፣ ስሚ። ይኸውልሽ ትንሽ ከዚህ በላይ ምን ስራ አለ? እሺ፣ የት ነው ያደረግሽው? ኤልች አንከታተልሽም፣ ከዚህ በኋላ አንከታተልሽም። ጥሩ ምንም ስለ አንቺ አንደርስም፣ ግን ልጁ የት ነው ያለው? ይኸውልሽ የብዙ ሰው ህይወት እያበላሸሽ እንደሆነ እናውቃለን። እንዲሁ በቀላሉ የምንላቀቅ እንዳይመስልሽ። እሺ እስኪ ቆይ፣ ምን ታረጊናለሽ? ምን ታረጊያለሽ? ምን እያለሽ? ምን ልታደርጊን ነው? ምን ምን ምን? እኔ ዝም ብዬ እንዳንተ እንደዚህ አደርግሻለሁ ብዬ አይደለም በተግባር ነው። እስኪ ምን እንደምታደርጊ ንገሪን። ሲጀመር ስሚን እስኪ የት ነው ያለ ነው? የት ነው ያለ ነው? የት ነው ያለ ነው? ምንድን ነው የለበሰው? ምንድን ነው የምታወሪው? ልንገርህ አዳምጠኝ። ምን ማድረግ እንደምችል እና ምን ያክል ሀይል እንዳለኝ ልንገርህ። እሺ እስኪ ንገሪኝ፣ እስኪ ንገሪኝ። ምንድን ነው የምትመዘባትሪው? እያየኋችሁ ነው እያወራችሁ እያየኋችሁ። የት ነው የምታይነው? እሺ ንገሪኝ። ሰላም ታንቲ ነው። ምን ውጪ ምንም ነገር እንዴ አንተ በዚህ መደናገጥ የለብንም። ገባህ አይ አንደና ምንም ነገር ለማድረግ እኮ ለማየትም ስልጣን እንዳላት ወይም ልታደርግ እንደምትችል እኮ እኔ አምናለሁ። ሰላም ቀን ግን ደግሞ በዚህ ነው ያህል ፍጥነት እንደዚህ ያለንበትን ቦታ ምናምን ነገር እንዴት ነው አንተ

እዛ ቦታው ላይ የነበረውን ነገር እናያለን። ጫካ ቦታ ምንድነው እንተ በጣም ትገርሙ። እኔ ብዙዎቹን እንደዚህ አግኝቻቸው ተከታት የሚደርሽባቸው አቃሎች ግን በጣም ትለያለች። አይ እቺ በቃ ትክክለኛ ሆረር ነች። እውነት እቺ በቃ ትክክለኛ ሰይጣን አምላኪ የትክክለኛ እንትን ያለችበት ነች። ስለዚህ አሁንም ቢሆን ያለውን ሁኔታ ካሜራ ማኑ ነው። የዘላለምን ጉዳይ በመጀመሪያ እሱ ያው የትም አይሄድብንም፣ ቀስ ብለን ማግኘት እንችላለን። ግን ያንን የእሱን ሁኔታ የት እንዳለ ያለበት ሁኔታ ሂደን እንትን ማለት አለበት። እውነት